እስኪ ስለ አንቺ ንገሪኝ። ሰላም ነው የምለው። ፍቅረኛ ነበርሽ? ፍቅረኛ ማለት ይሄ ባል ምናምን የሚሆነው? አዎ፣ እኔ ስጀምር ዘጭ ወንድ ጓደኞች ነበረኝ። ግን ጾታዬን ራሱ ነግረውኛል እኮ ወንድ ደርሶብኝ አይቅም እያልሽ ሲቀለዳል። በቃ ዛሬ ነገሮቹ ለቡ ክትክትክትክት ሁለት ነው ያደረገችው። አይ ዳጣ፣ የአንቺ ችኮላ ኮ በቃ ከባድ ነው። ዛሬ ዳጣ ማለት ነው ያልሆነ ነገር ፈጽማ እጅግ በጣም ቤተሰቡን ር ብሽ ብሽ ብሽ የሚያደርግ ነገር ነው ያደረገችው። ቤተሰብ ዳጣ ክፍል አምስት ንዥሄዳያችሁ ቀርብ ያለው ላይክ ሰብ በማድረግ እንድታብራት ተኝ ጠይቃለሁ። ዛሬ ዳጣ የሰራችው ፋውል እጅግ እጅግ በጣም ገራሚ ፋውል ነው። ነገር ግን ናታን ደግሞ በፍቅር ጠብ ብሎ ማለት ነው እንደ ኳስ አንዴ ወደታችሁ ወደ ላይ እየነጠረለት ይገኛል። ያው ባለፈው ክፍል እንግዲህ እንደምታውቁት ማለት ነው አበጌሎች ቦርሳውን ክፈች እየተባለች እጇ እየተርበተበት አቶ ደረጀ ቦርሳውን ክፈች ብለው ማስጠንቀቂያ ሰጥተዋት ነበር ያቆመው ። ዛሬ ቀጣዩ ክፍል ምን ተፈጠረ የሚለውን አብረ እናያለን ማለት ነው። ዛሬ እንግዲህ የተፈጠረው ነገር እጅግ በጣም ገራሚ የሆነ ነገር ነው የተፈጠረው ማለት ነው። አቶ ደረጀ ቦታ ቦርሳውን እንድትከፍተው ያዟታል። እሷም እየተርበተበተች ቦርሳውን ለመክፈት አቅሟም አልፈቀደላትም። አቶ ደረጀም ተነስቶ ቦርሳውን ከፈት ታደረገና ይህን ማድረጉ ለምን አስፈለገሽ? እንዴትስ ይህንን አሰብሽው? እኔ አባትሽ ነኝ። ስለዚህ እንደ አባት ልመክርሽ የሆንሽውን ነገር ልታጋሪኝ ግጥላል። ያለበለዚያ ግን የማደርገውን ታውቂያለሽ አይደል? ይላታል። አበጌለሽም እንዲህ ነበር ምላሷ፣ አባዬ እንደዛ እኮ አይደለም፣ ይቺ ዳጣነች ውሸቷን፣ እኔ ቦርሳ ውስጥ የከተተችው ብላ የማስመሰል ጥጓን አሁንም ትቀጥላለች። አባት ታዲያ ልጃቸው መውሰዷ ሳያንስ ማስመሰሏ እጅግ ሲበሰጫቸው ይኸውልሽ ድጋሚ ሌላ ጥፋት አታጥፊ፣ አሁንም እውነታውን ብትነግሪኝ ይሻልሻል ብሎም ማስጠንቀቂያ ይሰጣታል። እሷም አባዬ እጅግ በጣም ይቅርታ አድርግልኝ ብላ አግሮ ስር ሂዳ ድፍት ትላለች። ይኸውልሽ አበጌለሽ፣ ምን አነሳስቶሽ እንደዚህ እንዳደረግሽ እንድትነግሪኝ ይፈልጋለሁ ይሏታል። ታዲያ ይህንን ድጋሚ መንገር ያልፈለገችው አበጌለሽ እጅግ የተጨናነቀችና እጆቿን እያፍተለተለች ግራ በመጋባት ስሜት ውስጥ ሆናለች። አባትም ምላሽን እየጠበቁ ነው። ለምን ይህንን አደረግሽ የሚል ጥያቄ ድጋሚ ሰነዘረ። ታዲያ አበጌለሽም መልስ ልትሰጥ አልፈቀደችም። እሱም አባት ተብየውም እንዲህ ይላል። እኔ ለሳሬ አልፌሽ አለው። ድጋሚ ግን ይህን ድርጊት እንዳትተገብሪው። መልካም ብታደርጊ መልካም ይከፈልሻል። መጥፎ ብታደርጊ መጥፎ ይከፈልሻል። አዙሮ ዋጋ የሚከፍልሽ ላንቺ ነው። ክፋት ጥሩ አይደለም ብለው የአባትነት ምክሩን ለግሷት ሁለተኛ ይህን ድርጊት እንዳትፈጽሚው ይላታል። እሷም እሺ አባዬ፣ ይቅርታ ስላደረክልኝ አመሰግናለሁ። ዳጣን ይቅርታ እንድጠይቅ ያትፈልጋለሁ ብሎ ቀድም ትእዛዝ ይሰጣታል። እሺ ብላ ትእዛዙንም ትቀበላለች። ለእናትሽ እኔ የማደርገውን አውቃለሁ፣ ነገር ግን እናትሽ ይህን ጉድ ብትሰማ ምን እንደምታደርገች ታውቂያለች አይደልም? ይሏታል። አዎ ምን እንደምታደርገኝ አውቃለሁ አባዬ፣ እባክህን ትለዋለች። እሺ ብሎ በሀሳቧ ተስማምቶ ነገሩን እንደማይነግራት ይነግራታል። በሌላ በኩል ልበቀናና ልጅ ልጅ የምትጫወተዋ ውሃ ከቤት ወጥታለች። ከቤትም ወጥታ ከጓደኛዋ ጋር ወክ እያደረገች ግማሽ መንገድ ላይ ዳጣ ታገኛቸዋለች። ምን እያደረጋችሁ ነው ብለም ስትጠይቃቸው ምንም እያደረግን አይደለም፣ ግን ጓደኝ እርጎ ትፈልጋለች ስላለ፣ የምን እርጎ እኮ እርጎ የሚበላ ትላለች። እናንተ በዚህ እድሜያቸው ጭራሽ እርጎም ትላላችሁ። ለማንኛውም መጣው ብቻችሁን፣ ግን እዚህ ቦታ ወዲያና ወዲያ አትበሉ ትላቸውና ጥላቸው ትሄዳለች። ታዲያ ድንገትም ደግሞ ወጣ ሲል ናታን እነዚህ አድገው ነገር ግን አይምሯቸው ያልበሰሉ ህፃን የሚመስሉ ውሃንና ጓደኛዋን ያገኛቸዋል ቆይ እናንተ መንገድ ላይ ምን ታደርጋላችሁ ብሎም ሲጠይቃቸው ውሃ እንዲበላ ነበር የመለሰችው ዳጣዬ እኮ ማንም ሰው ምንም አያደርግሽም እኔ እህትሽ አጋጫዋለሁ ስለዚህ እንደፈለግሽ ብላኝ ብላኛለች ብላም ትነግረዋለች ናታን ታዲያ በቃሽ ችግር የለውም ለማንኛውም ግን ብዙ አትቆዩ አትራቁም ብሎ የወንድምነት ምክር ይለግዛቸዋል ብሏቸውም ወዴት እየሄድክ ነው ሲሉት ዳጣ የሆነ ነገር አምጣልኝ ብላኝ እየሄድኩ ነው ብሎም ይላታል ውሃ ለእኔም አምጣልኝ ትለዋለች። እሺ ብሎ ትእዛዟን ተቀብሎ ወደ መጣበት ይሄዳል። በሌላ በኩል አበጌለሽ አሁንም ደግሞ ጥፋቷ ሲሸፈንላት ሌላ ጥፋት ለመስራት ጎንበስ ቀና እያለሽ ጉድጓዱን ለመቆፈር መቆፈር ያበጫ ይዛለች እናቷ አጠገብ ሂዳ ቁጭ ብላ ይቅርታ ጠየቅሻት ወይ ዳጣን? ትናንትና ይኸውልሽ አንቺ በሰራሽው ስህተት እኔም ዳጣን አስቀይሜያታለው በጣም ይከብዳል። አባትሽ ሁሉንም ነገር ነግሮኛል ትላታለች። ታዲያ እናቷን እንደዛ ስትላት የእሷ ጥፋት ስለተሸፈነላት አሁንም ደግሞ ዳጣን ለመክሰስ ፈለገች እንዲህም ነበር ያለቻት ለእናቷ ይኸውልሽ ማዬ እሷ እኮ አባዬ በደሏን ስለሚሸፍንላት እንጂ እሷ ናት ያደረገችው ማለት ጀመረች እናትየዋም ይሄንን ከእሷ በመስመቷ ታይ ልጄ ትናንትና ኮንኛት አለው ዛሬ ምንድን ደግሞ አታደርጊኝ እረፊ ትላታለች ታዲያ እናቷ ከጭኗ ላይ ተኝታ ጸጉሯን እየደባበሱላት ነበር አበጌለች ግን ልታርፍ በፍጹም አልቻለችም። ከቅናቷ የተነሳ ቅናቷ ከውስጥ እየነደደ እሳት እየጫረ ቤቱን ማቀጣጠር ነው የፈለገው። እንዲህም ትላታለች ለእናቷ እኔ የምልሽ እማዬ ግን እቺ ልጅ ግን አባዬ አብዝቶ የሚወዳት ለምንድን ነው ትላለች። እናትም ተይ ልጄ፣ አንቺንም ኮ ይወድሻል። ስለምትቀኝባት ነው አይደለ እንደዚህ የምትሆኚው ትላታለች እናት። አይ አይደለም፣ ግን የአባዬ ሁኔታ ምንም አላማረኝም። ግን ልጁ ልትሆን ኮ ትችላለች። ለምን በድብቅ ሌኔ ምርመራ አታደርጊም ብላም ስትላት፣ እናትዬዋ ድንግጥ ብላ ክው ትላለች። ቆይ ግን አበጌለሽ እንዴት ነው ብታስቢው? ሁለተኛ እንደዚህ አይነት አስተሳሰብ ብታስቢ እንዳላይሽ ትላታለች። ከቤትም ተነሽ ውጭ ልኝ ከምተኛበት ቦታ ትላትና ከምኝታ ቤት እንድትወጣ ታደርጋታለች። አባት ሽን ጉድ ቢያቅ ምን እንደሚያደርግሽ ታውቂያለሽ እያለችን ከራሷ ጋር ትንሽ ተጓዘች። ሀሳቧ ወደ ሌላ ተጓዘ። ልጇ የነገረቻት ነገር በአይምሮ አቃጨለባት። ሌላ በኩል ቀናና መልካሟ ሰላም የናታንን ክፍል ታጸዳ ናታን ክፍል ትገባለች። ታዲያ ናታን ክፍል ስትገባም ናታን መጽሐፍ እንደተለመደው እያነበበ ታገኘዋለች። ናታንም እባክሽ ባይሆን ዛሬ እኔ ቤቱ ልጥረገው ይላታል። ችግር የለም እኔ ምን ልሰራ እኔ ጠርገዋለው፣ ግን አንተ ምን እያረክ ነው? በቃ ሁሌ ማንበብ ነው አይደል? ትለዋለች እስኪ ና ቁጭ በይላትና ጠገቡ ቁጭ አድርጎ ስለ ቤተሰብ ይጠይቃታል። ቤተሰቦቿን እንደማትጠይቃቸው እነሱ እንደማይጠይቋት ትነግረዋለች። ታዲያ እሱም በቃ እኛ ቤተሰብ እንሆንሻለን ደግሞ መርቂኝ እስኪ ይላታል። እሷም ትመርቀዋለች። በመጨረሻም ደግሞ ሚስት ማግባት የሚፈልገው እንደዚህ አይነት ሴት ነው ብሎ ይነግራታል ራሷ ልክ እንደ ዳጣ አይነት ያላትን ጸባይ፣ አክትን ይነግራታል። ታዲያ ከዚሁ አጋጣሚ ለምን ጣጣ ናት ብለህ አትነግረኝም? ጨረስከው እኮ ይሄ ባህሪ እኮ የዳጣ ባህሪ ነው ትለዋለች። ሰላም ፈገግ ብሎም በቃ የራስሽ ጉዳይ ነው ይላታል። አይ የጣድኩትን አስረሳኝ ብላ ተነስታም ጥለው ትወጣለች። እሱም በሀሳብ ማበል ወደ ዳጣ ይጓዛል፣ ፈገግም ይላል። የውሃ እናት ዛሬ ዳጣን አምነው ተቀብለዋታል። ዳጣ ሰላም ቡና አፍልታ ስለነበረ ቡናውን ይዛ ወደ ሳሎን ትመጣለች። ታዲያ ሳሎን ላይ መታም እትዬ ቡና ይዤላችሁ መጥቻለሁ ትላለች። ነገር ግን ቡናውን ማን ያፈላው ጎበዝ ሆነሻል ስትል፣ አረ ሰላም ነች እኔ ማየት አባት ያውቄው እሴትሁኝ ስትል፣ ሰላም ነች ያፈላችሁ ትላለች። አይ ጥሩ ነው ጎበዝ በርቺ ትለምጇለች ይሏታል። ማን ይቅዳው ሲሉም ዜሎም ለዳታ ጥያቄ ያቀርባሉ። ዳጣ መቅዳት እንደማትችል ትነግራቸዋለች። አይ በቃ ችግር የለውም እኔ ቀደዋለው። ቡናውን ራሳቸው መቅዳት ጀመሩ። ታዲያ ድንገት ቁጭ ብለው እየተጫወቱ፣ እየተቆነጠነጠች፣ አንዳንድ ነገሮችን እያወራች ዳጣ ልትዘባርቅ ትንስ ያምራት አቶ ደረጀቀው ይመጣል። ዋላችሁ ብሎም የልጁን እጅ ጨብጦ ባለቤቱን ግንባሯን ሳም አድርጎ እንዴት ዋላችሁልኝ ብሎ ሲጠይቅም ባለቤቱ ቡና ልቅዳልህ ትላለች። አይ ቡና እንኳን ይቅርብኝ፣ እስኪ ወደ ውስጥ ገብቼ ሻውር ልውሰድ ከዛ በኋላ ያለውን ነገር እናወራለን ይላል ባለቤቱም እሺ ብላ ፈቅዳለት ወደ ክላሱ ገብቶ ሻውር ለመውሰድ ልብሶቹን ሊያወላልቅ ስል አንድ ሀሳብ በመቅጽበት መጣበት ዳጣ ትዘባርቃለች የሚል ታዲያ እናትም ጥያቄያቸውን ቀጠሉ አባትሽ ማን ነው የት ነው ተወልደሽ ያደግሹ ሲሉም የት ነው ተወልጄ ያደግኩት እያለች ዳጣ ራሷን አገጯን እየነካካች በሀሳብ ስትሮጥ አባት ይጠራሉ የፈሩትም አልቀረምና ለተዘባረቅ ትንሽ ተገንድ ሲቀራት ነበር ታዲያ ስትጠራ ጆሮ ይሰማ ሰማና ተነስታም ወደ ክላስ ታመራለች አባትም ይውልሽ እኔ የጠራውሽ ፈርቼ ነው፣ እንዳትዘባርቂ ብዬ ነው። አባትሽ ድሬዳዋ እንደሚኖርና አንቺም የተወለድሹ ድሬዳዋ እንደሆነ ይናግራታል። የአባቷን ስም ይናግራታል። እሺ በቃ ትልና ቆይ ግን እንዴት እስከ መቼ ድረስ እንደዚህ ትለዋለች። አባትም ልጅ ትንሽ ጊዜ ይላታል። ልጅ አልከኝ አባዬ? አዎ ልጅ አልኩሽ። በቃ እሺ ብላ ልትወጣ ስትል እሺ በቃ ሂጂ ሲላትም ካልሳምከኝ አልወጣም ትለዋለች። አባትም ሲናፍቃት የነበረውን የጉንጭ መሳም ሳማት እና በሄጅ ልጅ ይላታል። ልጅም እየቦረቀች ወደ ውጭ ትወጣለች። ሳሎን ጋም ተመልሳ ቆጭ ብላ የትነበር ተወለድሽ ነው ያልሽኛ እትዬ ትላታለች። አዎ የትነበር የተወለድሽ እኔ የተወለድኩ ድር ሄደዋ ነው። አባትሽ ማን ነው? አባቴ አለችና ትንሽ በሀሳብ ሮጠች። ታዲያ ለምን መናገር ፈራሽ ስትላት አባቴ ወልዶት ስለጣለኝ የእሱን ስም መጥራት አልፈልግም ብላ ትንሽ ደጋው ከቆየች በኋላ አሁ አስታወስኩት። ስሙንም ጠራችላት። እናትም አይዞሽ ልጄ፣ አባት አባት ነው፣ ምንም ቢያደርግ አይጠላም ትላታለች። ታዲያ ድንገት ቁጭ ብሎ ጨዋታቸው ደርቶ በነበረበት ቅጽበት አበጌለች ትመጣለች። መቼም ሁልጊዜም ስትመጣ ነገርን አጣመም እንጂ ማቃናት አታውቅበትም። በሳቅ ላይ ሐዘን መቸለስ ነው የምታውቀው። እንደዛውም እንደተለመደው ድርጊቷ አደረገች። አበጌለች ሰላም ነሽ ብላ ልታቅፋት ስትፈልግ በይዛው እዛው ትላታለች። በቃ ልጄ ይሄን ቡና አንሺና ለሰላም እየስጫት ትላታለች። እናትየዋም ሁኔታውን ደስ እንዳላላ ስለተመለከቱ ለሰላም ቡናውን አስታውስ ተሰታ ወደ ናታን ክፍል ነበር ያመራችሁ ዳጣ። ታዲያ ናታን ክፍል ገብታ ላወራ እፈልጋለሁ ትለዋለች። ዛሬ መቼም የመጣሽ መጽሐፍ ልትቀድ አይደለም አይደለ? ሲላትም አይ መጽሐፍ ልቀድ እንኳን አይደለም መቀመጥ ይቻላል ወይስ አይቻልም? አለችው በስሬዝ። እሱም ነይ ተቀመጭ ይላታል። ቁጭ ትላለች። ታዲያ እዚህ ጋር እናትየዋና ልጅየዋ ሌላ ነገር እየፈተፈቱ ነው። ምክንያቱም አበጌለሽ እናትዮዋን በነገር እየሞላች ነው። እማዬ ይቺ ዳጣ እኮ አንቺ አታውቂም እንጂ ይህን ጊዜ ናታንጋ ናት። ታዲያ ናታንጋ ሄዳ አሁን አለሟን እየቀጨች ነው፣ ግን አንቺ አታምኝኝም ትላታለች። ኧረ እባክሽ ልጄ ስለምትቀኝ ነው ይህን ሁሉ ነገር የምታረጊው። አሁን ናታን ተኝቶ ነው የሚሆን በዚህ ሰዓት ወንድ ክላስ ደግሞ ሴት ልጅ አትሄድም እያለች እባክሽ ብትላትም አበኬለሽ ግን ነገሩን ቀደም ብላ ጠንስሰዋለችና የጠነሰሰችውን ጥንሰስ ለሌላው አጠጥታ ማስከር ፈልጋለች። ታዲያ አስከራም ነገሩን መርዛ ዳጣን ከቤት እንድትወጣ ነው እና ፍላጎቷ። በደንብ አድርጋ እናቷን የበጠበተችውን ጥንሰስ ትግታታለች። እናትየዋም በሀሳቧ ተስማምተው እሺ ትላለች። ታዲያ ተነሽና እስኪ ክላስ ላይ የሚደረገውን ነገር እንስማ ትላታለች። መጀመሪያ ግን እንስማ ከዛ በኋላ ገብተን የምታየውን ታያለች ትላለች እናቲባ ባህሳ ተስማምተው ያበቄሌሽ ነጅ ይዘው እየጎተቱ ወደ ናታን ክላስ ያመራሉ ታዲያ ናታን ጋም ዳጣ ቁጭ ብላ እያወራችሁ ነበረ እኔ ምልህ ልጅቷ የሌለ ፉንቃ ገብቶላታል ለምን አትረዳትም ትለዋለች ማናት እሷ ነች ይላታል አዎ አበጌል በጣም ታፈቅርሃለች ስለዚህ ተረዳት ለምን አትፈልጋትም እንዴ ትለዋለች አዎ አልፈልጋትም እሷ ግን ታውቃለች ብላም ስትጠይቀው አዎ፣ እሷ በደንብ ታውቃለች፣ ለእሷ ምንም አይነት ስሜት የለኝም ብሎ ይነግራታል። እናት ይህንን ቃል ሲናገር በጀሮዋ ትሰማለች፣ አበጌለሽም ትሰማለች። ታዲያ ዳጣም ለምን አትረዳትም ግን እኮ ትወዳለች ትለው፣ እኔ አልወዳትማ ይላታል። ይልቅስ እስራንች ሕይወት ነገሪኝ ይላታል። የእኔ ሕይወት እኔ በእናት ብዙ ነፍ ጓደኞች ነበሩኝ ትለዋለች። እኮ የፍቅር ጓደኛ ስላት፣ ይህ ፍቅር የሚባለው ባልና ሚስት እንደሚኮነው ብላም ትለዋለች። አዎ አለ ፈገግ ብሎ አይ ነፍ ወንዱ ጓደኞች አሉኝ ግን ጾታ ነግረውኝ አያውቅም። ያውቅም፣ ስለዚህ ምንም አውቀው ጉዳይ የለኝም ትለዋለች። ፈገግ ብሎም፣ ስለዚህ ወንድ ደርሶብኝ አያውቅም እያልሽኝ ነው ይላታል። ምን ማለት ነው ትለዋለች። ከዛ ጠጋ ብሎም እንዲህ ሌላ ትንፈለገ እኔ እኔ እኔ እያለ ደጋግመው፣ ይህን ቃል እናት ይህን ቃል ሁሉ በሙሉ ሰምተዋል። የሰሙትን ማመን አቃታቸው። እኔ እኔ አፈቅርሻለሁ የሚል ቃል ከአንደበቱ ሊወጣ ስል በሩን ብርግድ አድርገው እናትና ልጅ ይገባሉ። ታዲያ ዳጣ ከተቀመጠችበት እንደ ኳስ ትነጥራለች። እሱም በድንጋጤ እየተርበተበተ አይኑን ወደ እናትየዋ ያቀናል። አበጌለሽ የምትፈልገው ነገር ተሳካላት። ምክንያቱም ዳጣ መጥፎ ነገር እንደምታደርግና ከናታን ጋር ያላት ግንኙነት የተለየ እንደሆነ ማሳየት ነበር የፈለገችው። ዛሬ ስለተሳካላት እናትየዋ ስላዩ ልቧ በሐሴት እየዘለለ ነው። ነገር ግን ናታኔ እሷ እንደማይሆን አሁን ከፊት ለፊቱ ያለው ገጽታ ይነበባል። እሷ ግን በክፋት የራሷ ማድረግ ነበር የፈለገችው። ቀድሞም ናታን ተናግሯል። እሷ እልህ እንጂ ፍቅር የለባትም ብሏት ነበረ። ታዲያ ዳጣ እየተርበተበተች የሆነው ነገር ግራ ቢያጋባትም አይኖቿን እንደ ድመት ቁልጭ ቁልጭ እያደረገች እናትዮዋን አይነት ትመለከታለች። ናታንም እንደዛው። ምን አይነት ውሳኔ ይወሰን ይሆን? እውን ዳጣ ከቤት ውጭ ተብላ ትባረር ይሆን? ወይንስ ናታንስ የመጨረሻ ዕጣ ፈንታው ምን ይሆን ይሆን? ከቤት ይባረር ይሆን? ወይንስ አበጌለሽን ይቅርታ ጠይቆ ከአበጌለሽ ጋር ይቀጥል ይሆን? ቀጣይ ክፍሉን አብረን የምንመለከተ ይሆናል። ታዲያ እናንተም ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑኝ በትህትና ጠይቃለሁ። ሰላም።